ብለቱም ጥቶችሽ እጢ አለባቸው፣ ስለዚህ ሰርጀሪ መሰራት አለብሽ፣ ተብዬ ተሰራው ሰርጀሪ። ከዛም በኋላ ግን መዳን አልቻልኩም። እኛ አባታችን በስኳር ሕመም ተሰቃይ ነበረ። ድንግል ማርያም እንደማለች የሚያስታውቅ ነገር አረንጓዴ ቢጫ ቀይ አየሁ። አንድ አይናቸው የቀኝ አይናቸው ሙሉ ለሙሉ በርቶላቸዋል። ውሽ ድኜ እንደ ልቤ ያሮጥ ነበር ሮጣለሁ። ሐኪም ቤት የድኩኝ ያ ደግሞ ህመሙ ግፊት ነበረ። በግፊቱ ምክንያት ጭንቅላት ደም ይዞ አልተባልኩኝ በጠናታምሜ እነሱ ዶክተሮቹ ተስፋ የለህም እኛ አንተን ማዳን አንችልም፣ በጭንቅላት ውስጥ ደም ስለፈሰሰ አንተን እኛ ማዳን አንችልም አሉኝ። እንደዚህ በጭንቅ ያለው ስውሯ ማርያም መጣሁኝ። ጸበሏን የቂቤ እምነቷን ተቀባሁኝ። ይኸው ምራኝ በፊታችሁ ቆሜ ያለው ከፍ አርጋችሁ አመስግኑኝ ብሏል። አመስግነች እኚህ እናታችን ታምሜ ነበረ። በጭንቅ ያለው ሰው ጸበሏን አመጣልኝ። ጸበሏን በቀመስኩበት በዚያው ደቂቃ ዳንኩኝ። ከፍ አርጋችሁ አመስግነኝ ብሏል። አመስግኖላቸው በጣም ታምሜ ነበረ። ከ2003 ጀምሬ የታመም ነበረ። በተለይ 2017 ከአምስት ወር በፊት ሆስፒታል ብዙ ቦታ ይርኩኝ። ለአራት ወር መድኃኒት ታዞ መድኃኒቱን እየወጥኩ እዛ ደግሞ በኤሌክትሪክ እየጠበሱኝ ተሰቃየው፣ ለውጥ አጣሁ። በቲክቶክ አየውና ሌሊት ለባለቤቴ ስውራ ማረድ የሚባል አለ። እዛ ሄዳለሁ አልኩና ሌሊት ወጥቼ ብን ብዬ መጣው። ምንም ሳልይዝ ጸበሉን እየተጠመቁ በሶስተኛው ቀን የሆነ ነገር ወደ ማዶ አካባቢ ከወዴ ውስጥ ወጣ። እመቤቴ ምስጋና ይድረሳት። ማታ ደግሞ በህልም በሽታው ቁልቅ ብሎ ከኔ ውስጥ ወጣ። እመቤቴን አመስግኑልኝ። ለእኔ የደረሰ ለእናን ለእኔ የደረሰ ለእናንተ ምድረስ። ይኸው ተፈውሼ ድኜ እንደ ልቤ ያሮጥም ነበር ሮጣለሁ። ምስክርነቱን ለእናንተ እንድትመሰክሩልኝና እኔም እንድትሰሙ ብዬ ነው። አመሰግናለሁ። እስቲ አመስግኖ ከፍ አረጋችሁ። አመስግኖ እኚህ እናታችን ማህፀኔን ያመኛል አክም ቤት ሄጄ ሕክምና ሳደርግ አሁን ደናነሽ ተሽሎሻል፣ ደን አሁን አሻል ብለው ወደ ቤት መለሶኝ። ነገር ግን ቆየት ብሎ ያው የማህፀን ህመም ተመለሰብኝ። ስውሯ ማርያም ትፈውሳለች ሲባል ሰምቼ መጣሁኝ መጥቼ፣ የቅቤ እምነቷን ወሰድኩኝ። የቅቤ እምነቷን ስቀባው ሙሉ ለሙሉ ጤነኛ ሆንኩኝ። ከፍ አድርጋቸው አመስግኑልኝ። ነገር ግን ስላልመሰከርኩኝ በሰዓቱ ተመልሶ መጣብኝ። ድንግል ማርያም እንድትምረኝ እለምኑልኝ፣ የቀረውን ነገር ታስተካክልልሽ በሉኝ ብላለች። ከፍ አርጋቸው አመስግኑላቸው። ስሜን ስውሯ ማርያም ታውቀዋለች። ሁለት ትልልቅ ጉዳዮች ነበሩብኝና ለድንግል ማርያም አልቅሽ አምሬ ነገርኳት። እናቴ ስውሯ ማርያምም አሳግታልኝ ስለ ትሄድ የተሳልኩትን አስር ሺህ ብር ይዤ መጥቻለሁ። እኔን እንደሰማኝ እናንተንም ተስማችሁ ከፍ አድርጋችሁ አመስግኑ። ለድንግል ማርያምን እችሄታችን በከፍተኛ መጠን ያማኝ ነበረ። ወደ ድንግል ማርያም ደጅ ዝናዋን ሰምቼ መጣው። ስውሯ ማርያም በመጣው በማግስቱ ጸበል ውስጥ ገባሁ። ድንግል ማርያም የምጨነቅበትን የማመኝን ነገር በጸበሏና በእምነቷ አወጣልኛለች። ጸበል ስጠመቅም ድንግል ማርያም እንደማለችኝ የሚያስታውቅ ነገር አረንጓዴ፣ ቢጫ፣ ቀይ ያየው ቀስተ ደመና ነገር ላከችልኝ። ከዛ ቀን ጀምሮ አረደናነኝ እኔ የሰማይ ድንግል ማርያም እናንተንም ተስማችሁ ከፍ አድርጋችሁ አመስግኑልኝ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። የወንድማችን የዛሬ ዓመት ደጁ አደረግቼ ነበረ። ብዙ የሚያስጨንቁኝ አልፈታ ያሉ ቋጠሮዎች ነበሩብኝ። ስውራ ማርያም ብዬ ስሟን ጥራው፣ ይህን የኔ ቋጠሮ ፍችልኝ አልኳትኝ። ቋጠሮዬን ችግሬን ፈታለኛለች። ከፍ አድርጋችሁ አመስግኑልኝ። የቀረው ቋጠሮ አለ እሷ ትፍታለ በሉኝ። አንድ ዣንጥላና እንዲሁም ደግሞ አምስት ሺህ ብር በአካውንት አስገብቻለሁ ውላል አመስግኑለት። ጉሮሮዬን በከፍተኛ መጠን ያመኝ ነበረ። እንደዚሁም ከዛም በላይ ሆዴንም ማሕፀኔን ሁሉ ያመኛል። የድንግል ማርያምን ጸበል ሰው አንጥቶልኝ፣ ጸበሉን ጠጣሁ። ክብር ለድንግል ማርያም ይሁን። ጸበሉ አንጠጥቼ ድንግል ማርያም ፈውሳኛለች። እግዚአብሔርን ከፍ አድርጋቸው አመስግኖልኝ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ስለዚህ ልጅ ወጥቻለሁ። አመስግኑላችሁ። የወንድማችን የመጣሁት ከጎጃም ነው። ሆዴ ውስጥ ኪንታሮት አለ። በዚህ ምክንያት በጠና እታመም ሰቃይ ነበረ። ብዙ ነገር ሞክሬአለሁ፣ ነገር ግን ከህመሜ ማገገም አልቻልኩኝም። እዚህ መጥቼ ስውሯ ማርያም ዝናሽን አውቃለሁ፣ ሰምቻለሁ፣ እኔንም ለምስክርነት አብቅኝ ማሪኛ አልኳትኝ። ጸበሏን እምነቷን ወሰድኩ፣ ተጠቀምኩኝ። ምራኝ ቆም ያለው የቀረውን ነገር ሁሉ ታስተካክልል። በሉኝ፣ ከፍ አድርጋችሁ አመስግኑኝ ብላ አላመስግኑለት እግዚአብሔርን እንዳላማረረው አንድ ልጅ ሰጥቶኛል። ነገር ግን ለስምንት ዓመት ያክል ልጅም ቢያለኝ መውለድ ፈልጌ ድንግል ማርያም ደጅ የዛሬ አመት መጥቼ የድንግል ማርያምን በለተቀኗ አገድር አናዘየ ተማሐፀኛት ድንግል ማርያም ሄድኩ። ይሄው ዛሬ ወንድ ልጅ አሳቀፋኝ። አሁን ደብረቷ ላይ ቆም ያለው ክብር ለድንግል ማርያም ይሁን፣ አመስግኑ ለኔ ከፍ አድርጋቸው ብለዋል። አመስግኖላቸው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ለአራት አመት ያክል በበሽታ አሰቃይ ነበረ የበሽታው ምንነት እንኳን አልታወቀም። ዝም ብያችን ቤት እመላለሳለሁ። በስተመጨረሻ ድንግል ማርያም ደጅ መጣው። ድንግል ማርያም መፍትሄ አዛልኝ። አንደኛው ኩላሊቲ ኦፕራሲውን ተሰርቼ ካንሰር ሊሆን ወደ ካንሰር ሊቀየር አንድ ወር ነው የቀረው ተብዬ ክብር ለድንግል ማርያም ይሁን። ዛሬ ተፈውሽ ባው ደብረት ፋሲለቲ ልጅ መጥቻለሁ። እኔን የሰማ ድንግል ማርያም እናንተንም ተስማችሁ ከፍ አድርጋችሁ እግዚአብሔርን አመስግኑ። ልብሏል። አመስግኑላቸው። የወንድማችን ወገቤን ያመኛል አኪም ቤት ሲሄድ ያጥንት መሳሳት አሉኝ። እንዲሁም ለሀያ ስምንት ዓመት ሙሉ ያሰቃየኝ የኪንታሮ ትመም ነበረ። የመጣውት ከምዕራብ ጎጃም ነው። ዝኗን ሰማሁኝ። ማሪኝና ለመስክር ዝና ሽላ ውራ አልኳትኝ። ይኸው ምራኝ፣ በፊት ለፊታችሁ ቆሜ ያለሁ ከፍ አድርጋችሁ አመስግኑልኝ። ቀሪዮትን ታስተካክል ልበሉ። እንግል ማርያም የቀረውን ነገር ታስተካክል። ዋጠሮ እንፍታለን በሁለቱም ጎን በኩል ውጋት ያዘኝ፣ ግራ ገባኝ። የድንግል ማርያምን እምነቷን ስለ አድኗን ይዤ ማሻሸት ጀመርኩ። ድንግል ማርያም እባክሽ፣ ምንድን ነው የሚሰማኝ ነገር ከአቅሜ በላይ ሆኗል? ብዬ ድንግል ማርያምን መጠየቅ ጀመርኩ። ከዛ በኋላ ወዳኪም ቤት ሲሄድ ትንሽ ኢንፌክሽን ነገር ነው እንጂ ሌላው ነገር ነፃ ነሺ አይዞሽ አትፍሪ ተብዬ ተመለስ። ክብር ለድንግል ማርያም ይሁን። ዛሬ ስለ ቴነጀ መጥቻ ያለው ጤነኛ ሆኜ ብለዋል። አመስግኑላቸው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ይህ ወንድማችን ተልኬን የመጣሁት አንዲት እህት ልጅ አልነበራትም። ለብዙ ዘመን ልጅ ሳይኖራት ቆይታ ነበረ። እዚህ መታ እናቴ ስውራ ማርያም ለሁሉም ልጅ አሳቅፈሻል፣ ለእኔም ልጅ አሳቅፌም ብዬ ተማጽንኳት እንደ ተማጽንኳት ልጅ ሰጠችኝ። አሁን የሁለት ሳምንት አራስ ነች። ከፍ አድርጋችሁ አመስግኑላት ብሏል። አመስግኑ እሺ። ለእኔ መቤት ያደረገችው በጣም ብዙ ነው። እኔ በሰው ሀገር ለብዙ ዓመታት እንከራተት ነበረ፣ ስራም በማጣት በማግኘትም የዛሬ ዓመት አካባቢ ቲክቶክ ላይ ስለ ስውራ ማርያም ታምራየውና እባክሽ ስውራ ማርያም እኔ ወደ ልጆቼ ጋር መቀላቀል እፈልጋለው። እባክሽ ስውራ ማርያም ለሌሎች እንደደረስ ለእኔም ደርሰሽ ጧፍና ዣንጥላ ይዤ ለምድርሽ ለቤትሽ እበቃለው መሰክር ብሻለሁ ብዬ ስለቴ ሞልታልኝ ከልጆቼ ጋር ነጭ በነጭ ለብሼ ስለቴ ያው ተሞልቶልኝ ያሰብኩት ተሳክቶልኝ ስለቴን ይዤ እቀርባለሁ። ለእኔ ደረሰች። ለሁላችሁም ለተጨነቀ ያደረጋችሁ ሁሉ ትድረስላችሁ ብላችሁ አመስግኑ። የወንድማችን በክፉ መንፈስ እታወክ ነበረ። ህይወቴን ሙሉ ያሰቃየኝ ነበረ። ጾም ጸሎት ስጀምር ያውከኛል፣ አቋርጣለሁ። መንፈሳዊ ህይወቴን ማስቀጠል አልቻልኩም ነበረ። ለስውሯ ማርያም መጥቼ በስውር ነገርኳት። አንቺ ከዚህ ክፉ መንፈስ አላቂ እየለመንኳት አላቀቀች ስለቴን አስገብቻለሁ ብላለች። አመስግኖ ከፍ አድርጋችሁ። እኔ የመጣሁት ከጎጃም አካባቢ ነው። ከ ሃያ አምስት ዓመት በላይ በማህፀን ኢንፌክሽን እየተባልኩ ሲሰቃይ ኑር ያለሁ መድሃኒቱ የመድሃኒቱ ብዛት ጨጓራዬን ከመጠን በላይ ጎርቶኛል ግን አሁን እዚህ መጥቼ ይሄ ስውሯ ማርያም ልጅ መጥቶ ጸበላና እምነት አመጣልኛን ተቀብቼ፣ ስውሯ ማርያም እናቴ ደጅሽን እንድረግጠውና እንድመስክር አድርጊ ብዬ ተስጌ ነበር። ይኸው ደጇ መጥቼ ምስክርነቷን እንሰጣለው። ጨጓሬ ሙሉ ለሙሉ ወዴን ነፋይ ነበር ለቆኛል። አሁንም ለስውሯ ማርያም በስውር የነገርኳት አለኝ፣ ያንን ታሟላልሽ በሉኝ፣ ቀሪውን የቤቴን ቋጠሮ ትፍታልሽ በሉኝ። ልጆቼን ይዤ መጥቼ ምስክርነትን እሰጣለሁ። አመሰግናለሁ። እህ አመስግኖላቸው፣ ከፍ አድርጋችሁ። እኚህ እናታችን ሁለቱም አይናቸው እዚህ ሲመጡ ማየት አይችልም ነበር። ይህ ልጃቸው ነው። እሱ እየመራቸው ነበር የሚሄዱት። አሁን መተን አስራ አራት ቀናችን አንድ አይናቸው የቀኝ አይናቸው ሙሉ ለሙሉ በርቶላቸዋል። የቀራው ይስተካከል በሎ ከፍ አረጋቸው አመዝግኑ። እንዲሁም የወንድማችን እናቴ ላስታመም ስመጣ እግሬ በጣም ያመኝ ነበረ፣ እሰቃይ ነበረ። ጸበሏን ተጠምቄ ቅቤ እምነቷን ሳስነካው ሙሉ ለሙሉ ጤነኛ ሆኜ በእግሬ መቆም ጭያለሁ ብላ አመስግኑለት። በቁርጥማት በሽታ የነበረ አሰቃይ ነበረ። የመጣሁት ከጎንደር ነው። የድንግል ማርያም እንጸበሏን እምነቷን ተቀብቼ ክብር ለድንግል ማርያም ይሆን ዛሬ በውደ ምረት ጤነኛ ሆኜ ለምስክር ርምጥቻለሁን። እኔ ሰማይ ድንግል ማርያም እናንተ ደም ተስማችሁ ከፍ አድርጋችሁ አመስግኑልኝ። የመጣሁት ከመካነ ሰላም ነው። የኤችአይቪ ቫይረስ ተጠቂ ነው፣ በደሜ ውስጥ አለ መድኃኒትም ለብዙ ጊዜ እጠቀም ነበረ። ዝኗን ከሰማው ቀን ጀምሮ ወደዚህ መጣው፣ መድኃኒቱን ጣልኩት። ብዙ ጊዜ ነው ከመጣው። ያ የህመሙ ስሜት ሙሉ ለሙሉ ከውስጤ ጠፍቷል። ነገር ግን ህክምና ቦታ እጄ ቼክ ተደርጌ ነፃ እንደሆንኩ አምናለሁ፣ መጥቼ እመሰክራለሁ ብሏል። ነጻ ሆኖ እንዲመሰክሩ ድንግል ማርያም ለዛ ታቆት ስለት አስገብቷል አመስግኑላቸው ወንድሜ በከፍተኛ መጠን ይታመም ነበረ ለድንግል ማርያም መተን ነገርናት ተስዬ ዛሬ ስለቴን እንደዚህ እየመጥቻለሁ ተፈውሶልኛል እኔ ሰማይ ድንግል ማርያም እናንተ ደግሞ ተስማችሁ ከፍ አድርጋችሁ አመስግኑልኝ ብለዋል የወንድማችን ለአምስት አመት ሙሉ በዝኔት ወይም በህልመ ሌሊት እሰቃይ ነበረ ወደ ቤተ ክርስቲያን እንኳን መግባት አልችልም። እለት እለት በዕልመ ለቤት እመታ ነበር። ወደዚህ መጣው ዝናዋን ሰምቼ ጸበራን እምነቷን ተጠቀምኩኝ። ከአምስት አመት ከዚህ ነው ስቃይ ትርፍ ያለው ብሎ አልቀፋ አረጋቸው አመስግኑለት። በወለድኩ ሰዓት ሁለቱም ጡቶቼ ወተት ማውጣት ተሳናቸው። ነገር ግን ወደ ሕክምና ቦታ ሄጅ ስመረመር ሁለቱም ጡቶች እጢ አለባቸው፣ ስለዚህ ሰርጀሪ መሰራት አለብሽ ተብዬ ተሰራው ሰርጀሪ። ከዛም በኋላ ግን መዳን አልቻልኩም። አንደኛ ግራ ጡቴ አሁንም ኢንፌክሽን ሰርቷል ተብሎ ለድጋሚ ተሰራ፣ በዛም መዳን አልቻልኩም። ነገር ግን አንድ ጓደኛ የስጉራ ማርያም ገዳም ታሪክ ነግራኝ ድንግል ማርያም ደጅ ሂጂ እሷ የማትፈታው ቋጠሮ የለም። ሱባኤ ግቢና ጠይቂያት ብላ ነገረችኝ። እኔም ድንግል ማርያም ደጅ መጣው። ለድንግል ማርያም ችግሬን ሁሉ አማከርኳት። ክብር ለድንግል ማርያም ይሁን፣ የተሰቃየሁበትን ሁሉ ዛሬ ፈውሳይ በፊታችሁ በክብር ቆሜያለሁ። ከፍ አድርጋችሁ አመስግኑልኝ ይላል። አመስግኑላችሁ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ይህ ወንድማችን ራስ ምታትምም ያሰቃየኝ ነበረ። መድኃኒትም ብወስድ ብጠቀም ህመሙ ሊቀንስ አልቻለም። እዚህ መጥቼ ፀበሏን ተጠቀምኩኝ። ይኸው ለክብሯ መገለጫ ስለቴና አስገብቻለሁ። መራኛለች። ከፍ አድርጋችሁ አመስግኑ። ለይበላለች አመስግኑ። እኚህ እናታችን ልጄን አሞብኝ ነበር ወደዚህ ገዳም የመጣሁት ነገር ግን እኔም በጣም ያማኝ ነበረ። ወገቤን መነሳት መቀመጥ ከባድ ነው፣ ወገቤን ያመኛል። ለድንግል ማርያም አልቅሼ ነገርኳት። ድንግል ማርያም ከልጅ አስቀድማን የንፈውሳኛለች። ልጅንም እንድትምርልኝ በጸሎታችሁ አስቡኝ። ድንግል ማርያምን ከፍ አድርጋቸው አመስግኑልኝ። እግዚአብሔር አምላክ ስሙ የተመሰገነ ይሁን አመስግኑላቸው። አንድ እናታችን ወንድሜን በጣም ያምብኝ ነበረ ተማጽናት ለምናት፣ ምራንላለች። 10 ሺህ ብር ለክብራ መገለጫ አስገብቻለሁ ብለዋል። አመስግኑላቸው። እኚህ እናታችን ልጄን በከፍተኛ መጠን ያመብኝ ነበረ። መንፈሱ ጸጉሯን ሁሉ ያስላጫታል። ምን እንደሆነ አይታወቅም። የድንግል ማርያም ደጅጃት መጣሁ፣ ጸበልን አስጠምቄ፣ ክብር ለድንግል ማርያም፣ እግዚአብሔር አምላክ ስሙ የተመሰገነውን ልጄን ምራንኛለች። እኔን የሰማ የድንግል ማርያም እናንተንም ተስማችሁ ከፍ አድርጋችሁ አመስግኑልኝ ብላ አመስግኑላቸው። እኛ አባታችን በስኳር ሕመም እሰቃዬ ነበረ። መድኃኒት ዕለት ዕለት ነበር መወስደው። እዚህ መጥቼ ጸበሯን ከጀመርኩ ጀምሮ አንድም ቀን መድኃኒት ወስጄ አላቅም። ከፍ ሦስት ሺህ አስገብቻለሁ አሁን ለክብራ መገለጫ